ተስፋ መቁረጥ አረባም ማለት በኃጢያት ከወደቀ በኋላ ብዙ ሰው የማይመለስበት ምክንያት መጽደቅ ይፈልጋል። ክርስቶስን ይወደዋል። ስዕሉንም እንኳን ቀና ብሎ ለማየት ኃጢያቱ እያሳፈረው አንገቱን ደፍቶ የሚያለቅስ ብዙ ሰው አለ። ግን ኃጢያቱን እንዳይተው ደግሞ ተስፋ አለቀበት። ሰይጣን ብሎ ብሎ የሚያሳጣን ተስፋ ነው። ዓለምን የሚያሸንፈው ምን እንደሆን ታውቃላችሁ? በዓለም ብቸኛው ጉልበት ተስፋ ነው። ሰው የሚጠፋም በተስፋ ሲያጣ ሳይለወጥ ጠባቂያችን። ሰው ሲከፋው ይለወጣል፣ ሲርበው ይለወጣል፣ ሲያኮርፍ ይለወጣል፣ ይክዳል። ሲያጣ ሲነጣም ይክዳል፣ ሲደለል ይክዳል። ክርስቶስ ግን የማይለወጥ ጠባቂያችን፣ ሀብታችን፣ ትልቁ አንድ ለእኛ ክርስቶስ ነው።

ሲለወጥ ጠባቂያቸው ሰው ሲከፋው ይለወጣል፣ ሲርባው ይለወጣል፣ ሲያኮርፍ ይለወጣል። ይክዳል፣ ሲያጣ ሲነጣም ይክዳል፣ ሲደለል ይክዳል። ክርስቶስ ግን የማይለወጥ ጠባቂያችን ሀብታችን፣ ትልቁ ሀብት ለእኛ ክርስቶስ ነው። ቤተክርስቲያን ሳይመጡ መዋል እኔ ለራሴ እበቃለሁ ማለት ነው። ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ስልጣን አለኝ እግዚአብሔር ውሀ አታስፈልገኝም ማለት ነው። ማታ ሳይጸልዩ ማደር ሌሊቱን እኔ ራሴ እበቃዋለሁ ለሌሊቱ ጥበቃ አንተ አታስፈልገኝም ማለት ነው ሲበሉ አለመጸለይ ምግቡ ጤና እንዲሆነኝ ራሴ ማድረግ እችላለሁ አትባርከው ማለት ነው ያንን ሳይጸልዩ ማግባት ትዳሩ እኔ ራሴ እበቃዋለሁ ግድ የለም ይሄዱ አትምጣብኝ ቤቴ ማለት ነው ይቅሩ ወለት ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው የምንጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው እንግዲያው ከእግዚአብሔር ጋር መነጋገር የሚፈልግ ይጹም። ከሰይጣንና ከዘጋ ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው የናንተ ነው። ሙሴ ይሄንን ጾም ጽሞ እግዚአብሔርን አነጋገረ። ከዚህ በላይ እድል ሳለ ወይም እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር መቶ ዓመትስ ብንራብ፣ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት እሱን መስማት አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላመ ለህዝቡ እግዚአብሔር ንግግሩ ሰላም ነው ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው አንድ ሰው ነበረችና መልከኛ ናት ደግሞ ሀብታም ናት እና መልከኛ ሰው መጥቶ ለማግባት ሲጠይቃት ሀብት የለህም ትለዋለች ሀብት ያለው ሰው መጥቶ ሲጠይቃት መልክ የለህም ትለዋለች። መልክም ሀብትም የያዘ ሰው ሲመጣ ደግሞ ዘመዶችህ ዘርህ ጥሩ አይደለም ትለዋለች። ሁለት ሶስቱንም ያሟላ ሲመጣ ደግሞ ከቤተ መንግስት አልተወለድክም ትለዋለች። እንዲህ እያለች ስትበጠብጥ ኖረች። መጨረሻ ላይ ምን ቢሆን ጥሩ ነው መሰላችሁ? የስንት መኳንንት ልጆች ሲለምኗት እምቢ ብላ ማንም ያገባት ጥሩ ነው የሆነ ወራዳ ጠንኳይ ምን አርጎና ያገባት ልነግራችሁ እኮ ነው፣ ክብር አይደል የምትፈልግ? ምንድን ነው ያደረገ ሰው ሁሉ እንዲሰግድልሽ አደርጋለሁ አላት። እሺ አጋንንቱን ምን አደረጋቸው? እኔ ሰውን ለጥንቆላ ተሰበስበው እናንተ ደግሞ በአየሩ ላይ በምታት አርጤምስ ነው የምትባል ስሟ። ለአርጤምስ ያልሰገደ ይጠፋል የሚል ድምፅ አሰሙና እግዚአብሔር አዘዘን ብሎ ሰው እንዲሰግዳል ሰውን ሰበሰበና በዚህ በሰማይ ነው ለአርጤምስ ያልሰገደ ወዮለት የሚል ድምፅ ተሰማ። ሰው ደግሞ ይች ማምላክብት ሆነ ብሎ ሰግድል። ሰው ጅል አይደል? ከዚህ በኋላ ስግደቷን ቀምሳ የአንድ ጠንቋይ ሚስቱን አቀረች። ደግሞ እሷ የወለደችው ዜውስ የሚባል የእሷ ልጅ ደግሞ ጣዋቱ ነው፣ መከራችን። እነ ቅዱስ ጳውሎስን ሲያሰቃይ የነበረ ሲያስገድል የነበረ ይሄ ልጅ ነው። መመካት፣ ሰማችሁ? እንዲሁ አብዛኞቻችሁ እዚህ ያገባችሁ ትሆናላችሁ፣ ያለገባም ይኖራል እንደው ለማግባትም ብዙ አትመጻደቁ። ደበላችሁ ብያለሁ፣ ገብቷችኋል? አትመጻደቁ። እንደዚህ ያለው እንደዚህ ያለው እንደው ለናንተ መልአክ ምታገቡ ነው የምትመስሉ አንዳንዶቻችሁ። ይሄን ያሟላ ይሄን ያሟላ ይሄን ያሟላ ገነት ውስጥ የምትኖር መሰላችሁ። እንደው እኮ ግርም ነው የሚያደርገው። እንደዚህ ያለ ሰው የት ነው የሚገኘው? ገነት ውስጥ ነው። ወንዶችም ብትሆኑ ማለት ነው፣ እንደዚህ ያሟላችሁ እንደዚህ ያሟላችሁ እንደዚህ ያሟላችሁ። ትዕቢት ክፉ ነው። እንደዚህ ያለ ይሄ የለውም፣ እንደዚህ የለውም፣ እንደዚህ የላትም እግዚአብሔርን አመስግኖ መግባት ነው። በጣም ትቢት ክፉ ነው። እግዚአብሔር ከትቢት ያድነን። እያስተካከል ከያዘኝ ነው የሚባል ከእጅህ አታውጣኝ። ወደ ቤቴ የመጣውን አስወጥቼ አልሰደውም ብልሃልና አንተ አስተካከል፣ ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ፣ ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልል

የሰውን ልብ አትመርምር። እንዲህ እንዲህ ነው ብለህ የሰውን ልብ አትመርምር። ሰው ለምን እንዳጠፋ አታውቅምና ባጠፋበት ጥፋቱ አትፍረድበት። ተሳስቶ ይሁን አቅቶት ይሁን ምን ነው ይሁን ራሱ ባለቤቱና እግዚአብሔር ብቻ ይተዋወቃሉ። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት ሰውን ነው ይመፍረድ። አንተ ደው አታፍርም? በስመ ወልቶ መንፈስ ቅዱስ፣ አባ እንዲህ እንዲህ ነው እንዲህ አንተ እንዲህ ታርጋለህ አይባል። ሰይጣን ያንን የፈረድንበትን ኃጢአት እኛ ላይ ነው የሚያሰፍረው። እግዚአብሔርም ረዴቱን ይነሳል።